ሰላም ጤና ስትልና አድማጭ ተመልካቾቻችን ከቶፕ ኔትወርክ ሁለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶችን የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን ሁለት ነጥብ አምስት ስድስት ትሪሊየን ብር መድረሱ ተገለጸ። በፌዴራል መንግስትና በህወሓት መካከል ያለው መካረር ዳግሞ ወደ ጦርነት ያምራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት፣ ጉዳዩ በንግግርና በድርድር እንዲፈታ ጥሪ አቀረበ። ከፍተኛ ጉዳት የደረሰበት ተሽከርካሪ ያለ ፖሊስ እውቅና የሚጠግኑ ጋራዦች በወንጀል እንደሚጠየቁ ተገለጸ። በአዲስ አበባ ከተማ አስተዳደር ከተወገዱ ንብረቶች 61 ሚሊዮን ብር ገቢ መገኘቱ ተነገረ። ከበረራ ፈቃድ እና ከቪዛ መመሪያ ጋር በተያያዘ በሶማሊያ እና በሶማሊላንድ ውዝግብ ተፈጠረ። የኢትዮጵያ የአጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር እንደሆነ ተገለጸ። መንግስት የግምጃ ቤት ሰነዶች ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆንም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ብቻ ፍላጎት ማሳየታቸው ጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨረታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይም በ28 ቀናትና በ91 ቀናት የሰነዶች አይነት ያተኮረ ሲሆን የአንድ አመት ወይም የሶስት መቶ ስልሳ አራት ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆኖ ቀርተዋል ብሏል። እንደ መረጃው ከሆነ ከሐምሌ እስከ መስከረም አጋማሽ ባለው ጊዜ ውስጥ የአጭር ጊዜ የሰነዶች ትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን በ15 ወደ 20 በድንገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው ወደፊት የዋጋ ግሽበት ስጋት እና በማክሮ ኢኮኖሚ ያለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዕዳን በማፍራት ጥንቃቄ ማሳየታቸውን ያረጋግጣል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43 ፐርሰንት፣ የኢትዮጵያ ብሔራዊ ባንክ 26.3 ፐርሰንት፣ የጡረታ ፈንድ 19.3 ፐርሰንት ናቸው። የገንዘብ ሚኒስቴር በቀጣዩ ሩብ ዓመት 243.05 ቢሊዮን ብር የሚያወጡ ግምጃ ቤት ሰነዶችን ለገበያ ለማቅረብ እቅድ ማውጣት ተገልጿል። በፌዴራል መንግስትና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሲቪል ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታ ጥሪ ያቀረበ ድርጅቱ መንግስት በትግራይ ክልል ያሉትን ጨምሮ በመላው ሀገሪቱ የሚገኙ ተፈናቂዎችን የመለስ ኃላፊነቱ እንዲወጣ፣ ጉዳዩ በፍርድ ቤት እንዲታይ እንቅስቃሴ መጀመሩን አስታውቋል። ሀገር በቀል የሲቪል ማህበረሰብ ድርጅት ይህን ያስታወቀው ሰኞ ጥቅምት 24 2018 ዓ.ም አዲስ አበባ በሚገኘው ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ ነው። ድርጅቱ በመግለጫው ተቀማጭነታቸውን በውጭ ሀገር ያደረጉ የሲቪል ማህበረሰብ ድርጅቶች ጥምረት የሆነው ትግራይ አካውንታቢሊቲ ኮሊሽን ጋር በመተባበር መሆኑን ገልጿል። ጋዜጣዊ መግለጫ የተዘጋጀው በትግራይ ክልል ለሁለት ዓመት ያህል የቆየውን ጦርነት የተጀመረበትን አምስተኛ ዓመት እንዲሁም የፕሪቶሪያው ስምምነት የተፈረመበትን ሶስተኛ ዓመት ምክንያት በማድረግ መሆኑን ድርጅቱ ጠቅሷል። የፕሪቶሪያው ሰላም ስምምነት በትግራይ ክልል የነበረውን ጦርነት ያስከተለውን በጣም አስከፊ የሰው እልቂት፣ የኢኮኖሚ ውድመት፣ ሰፊውን ማህበራዊ ቀውስ በማስቆሙ በአዎንታው እንደሚመለከተው የቅድሚያ ለሰብአዊ መብት ኢትዮጵያ ድርጅት ዋና ዳይሬክተር የሆኑት አቶ ተስፋ ለንበርሄ በጋዜጣ መግለጫው ላይ አመላክተዋል። ከፍተኛ ጉዳት የደረሰበትን ተሽከርካሪ ያለ ፖሊስ እውቅና የሚጠግኑ ጋራዦች በወንጀል እንደሚጠየቁ ተገለጸ። በማንኛውም ምክንያት ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ከፖሊስ ፍቃድ ሳያገኙ መጠገን፣ ቀለማቸውን መቀየር ወይም ሌላ ማናቸውም የቀደመ ይዞታቸውን የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ትራፊክ ማኔጅመንት አስታውቋል። መመሪያውን የሚተላለፉ የተሽከርካሪ ሰርቶ ማሳያ ወርክሾፖች ጋራጅ ባለቤቶች ከ20 ሺህ ብር የገንዘብ መቀጮ ጀምሮ በወንጀል እንደሚጠየቁ ተጠቅሷል። ይህ አስገዳጅ መመሪያ ተግባራዊ የተደረገው የትራፊክ አደጋ አድርሰው የሚሰወሩ ወንጀለኞችና ህገ ወጥ ድርጊትን ለመቆጣጠር እንደሆነ የተናገሩት የባለስልጣኑ የትራፊክ ቁጥጥርና ሁነት አስተዳደር ዳይሬክተር አቶ አያሌው ኢቲሳ ናቸው። አቶ አያሌው የመመሪያው አስፈላጊነትን ሲያብራሩ ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ያለፖሊስ እውቅና የቀደመ ይዞታቸውን መለወጥ፣ ፖሊስ አደጋ አድርሰው የሚሰወሩ ተሽከርካሪዎችን በቁጥጥር ስር ለማዋል የሚያደርገውን ጥረት በማደናቀፍ ወንጀለኞች ለጥፋታቸው እንዳይቀጡ እድል ይሰጣል ብለዋል። በአስገዳጅ መመሪያው መሰረት ከፍተኛ ጉዳት የደረሰባቸው ተሽከርካሪዎችን የሚጠግኑ ጋራዦች በተሽከርካሪው ላይ ምንም አይነት ለውጥ ከማካሄዳቸው በፊት በተሽከርካሪው አደጋ አለመድረሱና በፖሊስ እንደማይፈለጉ የሚገልጽ ማስረጃ ከፖሊስ መውሰድ ይጠበቅባቸዋል። ከፍተኛ ጉዳት የደረሰበት ተሽከርካሪ ያለ ፖሊስ እውቅና የሚጠግኑ የጋራዥ ባለ ንብረት በወቅቱ በወንጀል እንደሚጠየቁና የገንዘብ መቀጫ እንደሚጠብቃቸው የመንገድ ትራንስፖርት ትራፊክ መቆጣጠሪያ የሚኒስቴሮች ምክር ቤት ደንብ ቁጥር አምስት መቶ ስልሳ ሰባት ሁለት ሺ አስራ ስድስት ዓመተ ምህረት ይደነግጋል ሲሉ ዳይሬክተሩ ገልጸዋል። በአዲስ አበባ ከተማ አስተዳደር ከተወገዱ ንብረቶች ስልሳ አንድ ሚሊዮን ብር ገቢ መገኘት ተነገረ። በ2018 ሩብ ዓመት የተለያዩ ተቋማት ካስወገዷቸው ንብረቱ 61 ሚሊዮን ብር ገቢ መገኘቱን የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን አስታውቋል። ባለስልጣኑ ወቅቱን የጠበቀ ንብረት አወጋገር ለከተማችን እድገት በሚል መሪ ሀሳብ ከባለድርሻ አካላት ጋር በአዲስ አበባ ክፍለ ከተሞች ጥቅምት 22/2018 ዓ ም ውይይት አካሂዷል። በውይይቱ በመንግስት ተቋማት ያለ አገልግሎት የተቀመጡና ተጠግነው አገልግሎት የማይሰጡ ንብረቶችን በማስወገድ የመንግስት ንብረትን ከብክነት መከላከል የሁሉም ተቋማት ኃላፊነት መሆኑን የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ አቶ ኢየሱፍ ኢብራሂም ገልጸዋል። የባለስልጣኑ ንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ በበኩላቸው አገልግሎት የማይሰጡ ንብረቶችን ማስወገድ የከተማዋን ገቢ መደገፍና ምቹ የስራ አካባቢን የመፍጠር አንድ አካል መሆኑን ገልጸው ንብረቶቹ በጊዜ እንዲወገዱ በማድረግ ረገድ በርካታ ስራ እንደተከናወንና እየተከናወነም ይገኛል ማለታቸው ተዘግቧል። በ2018 ተቋማቸው በራሳቸውና በከተማ አስተዳደሩ የመንግስት ግዥና ንብረት ማስወገድ አገልግሎት በኩል የሚወገዱ ንብረቶች በአይነትና በብዛት ተለይተው ወደ ስራ መገባቱን አስታውቀዋል። ለዚህም በሩብ አመቱ ከተወገዱ ንብረቱ 61 ሚሊዮን ብር ገቢ መገኘት መቻሉን ወይዘሮ ጸሀይ ገልጸዋል። በቀጣይም ያለአግባብ የተከማቹ ንብረቶችን በማስወገድ ገቢ ለማግኘትና ያለአግባብ የተያዘ ቦታን በማስለቀቅ ለሌላ አገልግሎት በመዋል ትኩረት እንደሚሰራ አስገንዝበዋል። ይላል መግለጫው። ከበረራ ፍቃድ እና ከቪዛ መመሪያ ጋር በተያያዘ በሶማሊያና በሶማሌላንድ ውዝግብ ተፈጠረ። ሶማሊያና ነጻ ሀገርነቷን ያወጀችው ሶማሌላንድ በወጡት እርስ በርስ የሚጋጭ የበረራ ፍቃድና የቪዛ መመሪያ ምክንያት በሶማሊያ የአየር ክልል ውጥረት ነግዟል። ይህም ክስተት አየር መንገዶችና መንገደኞችን ግራ ያጋባ ሲሆን በርካታ መንገደኞች ከጉዟቸውን አስተጓጉሏል። የሶማሊያ ሲቪል አቪሽን ባለስልጣን አውሮፕላኖቹ ከሞቃዲሾ የኤሌክትሪክ ቪዛ ኢቪዛ ያልያዙ መንገደኞችን እንዳያሳርፉ በመግለጽ ይህንን ህግ የተላለፈው የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቂያ ተዘግበዋል። ባለስልጣኑ በማስጠንቀቂያው በተለይም ፍላይ ዱባይን በመጥቀስ የሚያስተዳድረው ኤምሬት አየር መንገድ የፌዴራል የኤሌክትሪክ ቪዛ ደንቦችን ችላ ብሏል ሲልም ካሷል። ይህ በእንዲህ እንዳለ የሶማሌላንድ ሲቪል አቪሽንና የአየር ማረፊያ ሚኒስቴር ያለ ፍቃድ ወደ ግዛቲቱ የአየር ክልል የሚገባው ማንኛውም አውሮፕላን ህጋዊ እርምጃ እንደሚጠብቀው የሚገልጽ ሌላ መመሪያ ወጥቷል። ሚኒስቴሩ ሁሉም የሰላማዊ መንገደኞችና የንግድ በረራዎችን ወደ ግዛቷ ከመግባታቸው ወይም በአየር ክልሉ ከማለፋቸው ወይም በሶማሌላንድ አየር ክልል ከመብረራቸው በፊት ፍቃድ ማግኘት አለባቸውም ብሏል። ፍቃድ ያላገኘ ማንኛውም በረራ የሶማሌላንድ ሉዓላዊነት እንደጣሰ የሚቆጠር መሆኑንና ህጋዊ እርምጃ እንደሚጠብቃቸው ሚኒስቴሩ አስጠንቅቋል። ይህ የበረራ መመሪያ ከሰባት ቀን በኋላ ተግባራዊ የሚሆን እንደሆነም ይገልጻል። መመሪያው ሶማሊላንድ ግዛቷን የውሃ ክልሏንና የአየር ክልሏን እንድትቆጣጠር ይፈቅድልኛል ያለችውን የቺካጎ ሲቪል አቪሽን ስምረትን ያከበረ መሆኑን ሚኒስቴሩ ገልጿል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ